በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት ሁለት በዚህች ቀን ጻድቅ እዮብ አረፈ። ለዚህም ጻድቅ በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍትም ስለ እርሱ እንደ ተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ እዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው፣ ለመጪ ትውልድም አርያና ምሳሌ እንዲሆን ፈቀደለት። ስለ እርሱ ሐዋርያ ያዕቆብ በመልእክቱ እንሆ የጻድቅ እዮብን ትዕግስቱን ሰምታችኋል አለ። ከዚህ በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ፣ ስጋውም በደዌ ስጋ ከራሱ እስከ እግሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር ላይ አላጉረመረምም፣ ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔርም ስም የተመሰገነ ይሁን ይል ነበር። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ ወዳጆቹና ሚስቱ ብዙ ዘለፋን አደረሱበት። እንዲሁም ሚስቱ እዮብን እግዚአብሔርን ሰድበኸው ሞት፣ ብዙ መከራ፣ ብዙ ስቃይ አደረሰብህ፣ ምንም ያደረገልህ ነገር የለም ስትል መከረችው። እዮብም ሚስቱን እየተመለከተ ሰማት፣ ስርዓት እንዳልተሰራባቸው ከአሕዛብ ሴቶች እንዳንዲቱ ተናገር ሻላት ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን እንታገስ ምን አላት። በዚህ ባገኘው መከራ ሁሉ እዮብ ጌታን የበደለው በደል የለም። እዮብ ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተናገረውም በኋላ ከደዌ ፈወሰው። ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። እዮብም ከደዌ ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋራ ለዘላለሙ ትኑር፣ አሜን። ሰላም ለኢዮብ ዘጠበ በሰማይ ንድቅ ወዘው የነትብስት ዝቅ አክሊለ ህይወት ነሳ ወእድሜ ማዋይ ልርህቅ በህማም ወተጽናስ ተመኪሮ ዝንቱ ጻድቅ ከመ በእሳት ይትሜከር ወርቅ ግንቦት ሁለት የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ቅዱስ እዮብ ጻድቅ የትዕግስት አባት ሁለተኛ፣ አባት ቴዎድሮስ ሊቀ ሊቀ ምኔት የታላቁ ቅዱስ በአቁሚስ ደቀ መዝሙርና የአቡነ አረጋዊ ባልንጀራ ሶስተኛ፣ 22 ሰማዕታት የአባ ኤሊ ማህበር የሰማዕታት በረከታቸው የአምላካችን የቸሩ እግዚአብሔር የኢየሱስ ክርስቶስ ምሕረትና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።